በአዲስ አበባ ህዝባዊ ማዕበል ይቀሰቀሳል የፋኖ መዋቅር ከተማ ውስጥ ስር ሰዷል በሚል ፍርሃት እየተናጠ የሚገኘው የአብይ አህመድ አገዛዝ በአዳነች አበቤ ከሚመራው የማዕከላዊ ሸዋ ኮማንድ ፖስት በተጨማሪ አዲስ የጸጥታ አደረጃጀት አዋቅሮ ወደ ሥራ ማስገባቱ ተሰምተዋል። ግማሽ ሚሊዮን የሰላም ሰራዊት አደራሽተን በተጠንቀቅ ላይ ይገኛል የሚለው የአዲስ አበባ ከተማ ሰላምና ጸጥታ ቢሮ መግለጫን ጨምሮ በተለያዩ የፌዴራል የኦሮሚያ ክልልና የአዲስ አበባ ከተማ አስተዳደር የጸጥታ እና የደህንነት መዋቅሮች መፈናፈኛ እንድታጣ በተደረገችው አዲስ አበባ ይህም አልበቃ ብሎ በቅርቡ አብይ አህመድ በበላይነት የሚመራው ከብሔራዊ የደህንነት ምክር ቤት ጋር በቅንጅት የሚሰራ አዲስ የጸጥታ አደረጃጀት አዋቅሮ እንቅስቃሴ እንዲጀመር ማድረጉን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። ሀገሪቱ አጠቃላይ የፖለቲካ ማህበራዊና ኢኮኖሚያዊ ቀውሶች ውስጥ በገባችበትና በስልጣን ላይ የሚገኘው የአብይ አህመድ አገዛዝ በወታደራዊ አቅሙ እየተዳከመ መሆኑ በግልጽ እየታየ ባለበት በዚህን ወቅት መጪው የኢትዮጵያ ሁኔታ እጅግ አሳሳቢ ደረጃ ላይ እንደሚገኝ፣ ይህንንም አብዛኛው የብልጽግና ፓርቲ አመራር እንደተረዳውና ስጋት እንዳለበት ነው የአንከር ሚዲያ ምንጮች የሚገልጹት። በከፍተኛ ውጥረት ውስጥ የሚገኘው አብይ አህመድ በአዲስ አበባ ጉዳይ ከአማራም ሆነ ከኦሮሚያ ክልል ከሚታዩት ጦርነቶች የበለጠ ብርቱ ፍርሃት ውስጥ የከተተው በአዲስ አበባ ጉዳይ እንደሆነም ለመረዳት ተችሏል። ያልተረጋጋው የፌዴራል ምን መንግስት የጸጥታ መዋቅርም አዲስ አበባ ላይ በርካታ አደረጃጀቶች እንዲፈጠር እያደረገ ሲሆን እነዚህ አደረጃጀቶች እርስ በርስ መናበብ ተስኗቸው በአመራሩ መሀል ፍጥጫውና ግራ መጋባቱ እየሰፋ መምጣቱንም በደረሰን መረጃ ላይ ተመልክቷል። አዲስ አበባ በህዝብ የተቃውሞ ማዕበል ትናወጣለች በሚል ስጋት እየተናጠ ያለው የአብይ አህመድ አገዛዝ ባደራጃቸው ነባርና አዳዲስ የጸጥታና የደህንነት መዋቅሮች አማካኝነት ከወዲሁ መጠነ ሰፊ አፈናና ግድያ እያካሄደ መሆኑ ታውቋል። በአሁኑ ሰዓት አ አዲስ አበባ በይፋ ከሚታወቁት የማጎሪያና ማሰቃያ እስር ቤቶች በተጨማሪም በተለያዩ የጸጥታና የደህንነት መዋቅሮች አማካኝነት በስውር ዜጎች የሚሰቃዩባቸውና የሚታፈኑባቸው እስር ቤቶች እንዳሉ የሚገልጹ ዝርዝር መረጃዎችም ለአንከር ሚዲያ ደርሰውታል። በቅርቡ የተደራጀው የማዕከላዊ ሸዋ ኮማንድ ፖስት ገና በእንቅስቃሴው ብዙም ሳይገፋበት፣ አሁን በጠቅላይ ሚኒስትሩ በቀጥታ የሚመራ አዲስ የጸጥታ አደረጃጀት የመቋቋሙና ወደ ስራ የመግባቱ ሁኔታ በገዥ መንግስት ውስጥ ያለው አለመረጋጋት የቱን ያህል እየሰፋ መምጣቱን የሚያመላክት ተደርጎ ተወስደዋል። ይህ አዲሱ የጸጥታ አደረጃጀት በአዲስ አበባ ከተማ በተመረጡ ቦታዎች ወታደራዊ ካምፖችን አቋቁመዋል። አዲስ ክፍለ ጦር ተዋቅሮለትም ወደ አዲስ አበባ ከተማ ዘልቆ ገብቷል። ከፌዴራል ፖሊስ የኮማንዶ አባላት ጋር በመዋሃድ የከተማ የውጊያ ስልቶችን ስልጠና ወስዶ በተጠንቀቅ ተዘጋጅተዋል። በአዲስ አበባ ከተማ በቅርብ ርቀት በሚገኙ ወታደራዊ ካምፖች የተመረጡት ሻለቃዎች በተወርዋሪነት ተዘጋጅተው እየተጠባበቁ ነው። ወደ አዲስ አበባ የገባው አዲሱ ክፍለ ጦር ዘጠና ሶስተኛ በሚል የተሰየመ ሲሆን ተጠሪነቱ በቀጥታ ለዘመቻ ዋና መምሪያ ሆኖ አብይ አህመድ የሚያዘው ነው። ይህ ክፍለ ጦር በተለያዩ ብርጌዶችና ሻለቆች የተዋቀረ ሲሆን በአዲስ አበባ ከንጦጦ ኪዳነ ምሕረት ከፍ ብሎ ወደ ኮተቤ በሚወስደው አዲስ መንገድ ላይ ከተራሯ አጠገብ፣ በጃን ሜዳ መከላከያ ኮሌጅ ግቢ ውስጥ፣ ሳሪስ ቆዳ ፋብሪካ አጠገብ፣ ቤላ ሆስፒታል ጀርባ በሚገኙ ወታደራዊ ይዞታዎች ውስጥ መስፈራቸው ታውቋል። 93ኛ ክፍለ ጦር ቀን ከሌሊት አዲስ አበባ ላይ አሰሳ ያደርጋል፣ ዜጎችን የማፈንና የመሰወር ብሎም የግድያ እርምጃ በመውሰድ ላይ እንዳለ ነው ከመረጃው ለማወቅ የተቻለው። ከአዲስ አበባ ውጭ በዙሪያ የሰፈሩት ሻለቃዎች በሆለታ ሀየሎም ግቢ፣ በቢሾፍቱ ደብረ ዘይት ሚሳይል ግቢን አለፍ ብሎ በሚገኝ ወታደራዊ ካምፕ፣ ሰሜን ሸዋ ፍቼ ኮማንዶ ወታደራዊ ካምፕ፣ ቶጋ ሻሸመኔ አጠገብ በሚገኝ ወታደራዊ ሰፈር ተመድበው ለአዲስ አበባው የጸጥታና ደህንነት ልዩ ኦፕሬሽን በተጠንቀቅ የሚገኙ የዘጠና ሶስተኛ ክፍለ ጦር አካል ናቸው። በተለምዶ የሪፐብሊካን ጋርድ በመባል የሚጠሩትና በትክክለኛ የዘመቻ ስማቸው ልዩ ኦፕሬሽን በሚል የተዋቀሩት ኃይሎች በአዲስ አበባ በሚኒሊክ ቤተ መንግስትና እየተገነባ ባለው የጫካ ቤተ መንግስት ዙሪያ ጥበቃ እያደረጉ ሲሆን፣ የተወሰኑት በባህር ዳር፣ ደብረ ብርሃንና አዲስ አበባ ዙሪያ እንዲሰፍሩ ተደርገዋል። ከዘጠና ሶስተኛው አዲሱ ክፍለ ጦር ጋር ልዩ ኦፕሬሽን እንዲሰራ የተመደበው የሚያስገባው ሌላው ኃይል የፌዴራል ፖሊስ ኮማንዶ ሲሆን የዚህ ኮማንዶ አባላት በብላቴ ወታደራዊ ማሰልጠኛ ግቢ ልዩ ስልጠና ወስደው ለዚሁ የአዲስ አበባ ኦፕሬሽን በተጠንቀቅ እንዲሆኑ ተደርገዋል። ይህ የፌዴራል ፖሊስ ልዩ ኮማንዶ ኃይል መቀመጫውን ከጦር ኃይሎች ሆስፒታል ጀርባ ያደረገ ሲሆን በበላይነት እንዲመራው የተመደበው በፌዴራል ፖሊስ ዋና ጠቅላይ መምሪያ በወንጀል መከላከል አዛዥ በኮሚሽነር መልአኩ ፈንታ እንደሆነም ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። ብሔራዊ መረጃና ደህንነት አገልግሎት ቦሌ ክፍለ ከተማ ከቦሌ ጊዜ ድልድይ አጠገብ የሚገኝ የኪራይ ቤቶች ህንፃን ለዚሁ የዜጎች ማሰቃያ ቦታ አድርጎ የሚጠቀምበት ሲሆን በቂርቆስ ክፍለ ከተማ ከእስጢፋኖስ ቤተ ክርስቲያን ጀርባ ወደ ተባበሩት መንግስታት የኢኮኖሚክ ኮሚሽን አቅራቢያ የብሔራዊ ደህንነት የጥበቃ ዋና መምሪያ የነበረው ቦታ ለዚሁ የዜጎች ማጎሪያና ማሰቃያ እየተጠቀመበት ይገኛል። በይካ ክፍለ ከተማ የሚገኘው የክንፈ ገብረመድን ኮሌጅ ተብሎ የሚጠራው ግቢም በተመሳሳይ ለዜጎች የአፈናና ማሰቃያ ተግባር እየዋለ የሚገኝ ቦታ መሆኑ ታውቋል። በተመሳሳይ የመከላከያ ሰራዊቱም የሚጠቀምባቸው የማሰቃያ ቦታዎች በዝርዝር ለአንከር ሚዲያ የደረሱት ሲሆን በጦር ኃይሎች በሚገኘው ካምፕ ውስጥ እንዲሁም ሳር ቤት አካባቢ የጎልፍ ሜዳው በሚገኘው ስውር እስር ቤት በመቶዎች የሚቆጠሩ ዜጎች እየተሰቃዩ እንደሚገኙ ለማወቅ ተችሏል። ሳር ቤት አካባቢ በስውር በሚገኘው እስር ቤት የሚታሰሩት በልዩ ትዕዛዝ በጠቅላይ ሚኒስትሩ አማካኝነት ሲሆን በመከላከያ ልዩ መረጃ ክፍል ኃላፊ በሆነው ብርጋዴር ጄኔራል ጀማል ሸሌ የሚ የሚመራ እንደሆነም ታውቋል። ለአንከር ሚዲያ በደረሰው መረጃ በዚሁ እስር ቤት የሚገኙትን አብይ አህመድ ራሱ በአካል በመምጣት ምርመራ እንደሚያደርግባቸውም ተመልክቷል። ሌላው በመከላከያ ጀነራሎች የሚመራው የማሰቃያ ቦታ ታጠቅ ጦር ሰፈር በሚል ቀደም ሲል ይጠራ የነበረው ግቢ በአሁኑ ወቅት ከማሰቃያ ቦታነቱ በተጨማሪ ዜጎች በብዛት የሚረሸኑበት እንደሆነም ታውቋል። ከጦር ኃይሎች ወደ ዘነበ ወርቅ መታጠፊያ ላይ የሚገኘው ግዙፍ ህንጻም በመከላከያ ጀነራሎች አማካኝነት አፈናና ግድያ ያ የሚፈጸምበት ቦታ መሆኑን ማረጋገጥ ተችሏል። መከላከያ ከዚህ ሌላ የሚጠቀምባቸው ስውር የማሰቃያ ቦታዎች ያሉ ሲሆን በአቃቂ ቃሊቲ ክፍለ ከተማ ከኃይሌ ጋርመንት ወደ አዲሱ አትክልት ተራ አካባቢ ከድልድዩ ጎን ያለው ህንፃ ለዚሁ አገልግሎት እየዋለ ነው። በዚሁ ህንፃ ከ2016 ጀምሮ የአስቸኳይ ጊዜ አዋጅን መነሻ በማድረግ በርካታ የአማራ ተወላጆች እየታፈኑ ከባድ ድብደባና ግፍ የሚፈጸምባቸው ቦታ ነው። ወደዚህ ስውር ማሰቃያ ስቃይ ቦታ ከመጡና ከብዙ የስቃይ ጊዜያት በኋላ ወዴት ይግቡ የማይታወቁ አርባ የሚሆኑ የአማራ ብሔር ተወላጆች እንደነበሩ መረጃውን የሰበሰቡት የአንከር ሚዲያ ምንጮች ገልጸዋል። የፌዴራል ፖሊስም በአዲስ አበባ የራሱ የሆነ ስውር የማሰቃያ እስር ቤቶች ያሉት ሲሆን የአንከር ሚዲያ ምንጮች የተወሰኑትን በአድራሻ ለማግኘት ችለዋል። በጉለሌ ክፍለ ከተማ አዲስ አበባ ፖሊስ ህንፃ በተለምዶ ሶስተኛ ተብሎ የሚጠራው ክፍል ከመሬት በታች ያለው የማሰቃያ ቦታ ከዚህ አንፃር የሚጠቀስ ነው። በቂርቆስ ክፍለ ከተማ በሜክሲኮ ቀደም ሲል የፌዴራል ጉዳዮች ሚኒስቴር መስሪያ ቤት የነበረ አሁን ላይ በፌዴራል ዋና ጠቅላይ መምሪያ የወንጀል ምርመራ ጠቅላይ መምሪያ ከሆነው ግቢ ውስጥ ባለው ጨለማ ቤት እና በዛው ህንጻ ውስጥ ኮንቴነር ተዘጋጅቶ እስረኞች የሚታገሩበትና ስቃይ የሚፈጸምባቸው እንደሆነም ታውቋል። በዚህ እስር ቤት የአስቸኳይ ጊዜ አዋጅን መሰረት በማድረግ በርካታ የአማራ ተወላጆች ግፍና የአካል መጉደል የተፈጸመባቸው እንደሆነም ተመልክቷል። በቦሌ ክፍለ ከተማ ቦሌ አየር ማረፊያ አካባቢ ስካይ ላይት ሆቴል ጎን ከሚገኝ አንድ ግራውንድ እስር ቤት ያለ ሲሆን በዚህ እስር ቤት በብዛት ከውጭ አገር ወደ አገራቸው የሚመጡ የአማራ ተወላጆች የሆኑ ንጹሐንና በቦሌ ክፍለ ከተማ በባለስልጣናት መኖሪያ አካባቢ የሚገኘው የፌዴራል ፖሊስ የቪአይፒ ጥበቃና እጀባ ክፍል የሚያፍናቸው ንጹሐን የሚታሰሩበት እንደሆነም ተመልክቷል። በልደታ ክፍለ ከተማ በኢሚግሬሽን መስሪያ ቤት ጀርባ ከሚገኘው የፌዴራል ፖሊስ ፎሬንሲክ ክፍል ያለው እስር ቤት ለኢሚግሬሽን ጉዳይ የሚመጡ በተለይም የአማ አማራ ተወላጆች የሚታፈኑበትና የሚታሰሩበት እንደሆነም ታውቋል። በኮልፌ ቀራኒው ክፍለ ከተማ ኮልፌ ማሰልጠኛ ግቢ ውስጥ የሚገኘው ሌላው እስር ቤት ብዙውን ጊዜ የሚታሰሩት የፌዴራል ፖሊስ አባላት የሆኑ የአማራ ተወላጆች አልፎ አልፎ